እንስማ። አንደኛ በወጣትነት ሁሉም ነገር ትክክል ነው ከሚል መመሪያ ውጣ። ሁሉንም ካላየው አላምንም አትበል። ሰምተውም ማመን ከተጎዱት መማር አስተዋይነት መሆኑን አትርሳ። የሰማንያ ዓመት ዕውቀትን ለመገብየት ግድ ሰማንያ ዓመት መኖር የለብህም። ሰማንያ ዓመት ከኖሩት በትህትና መጠየቅ ይገባሃል። ሁለተኛ ምክርን ብትሰማ በነጻ ትማራለህ። ምክርን አልሰማ ብትል ግን በዋጋ እንደምትማር እወቀው። በዋጋ መማር ግን አድካሚ፣ ደግሞም የሚያስማርር ነው። ብልህ ከሆንክ በሰው ከደረሰው ትማራለህ። ሞኝ ከሆንክ ግን በራስህ ሲደርስ ትማራለህ። ሶስተኛ፣ የታየህን አሳይ፣ ያልታየህን አጥራው። በደንብ ያልተረዳኸውን አታስተምረው። ያልቀመስከውን ለሰው አትጋብስ። የሰማኸውን ሁሉ አትመል። ያየኸውን ሁሉ ስጡኝ። የተናገርከውን ሁሉ ፈጽሙ አትበል። የሰጠኸውን እርሳ እንጂ አታውራ። ፍጻሜውን ሳታይ ምስጋና አታብዛ። ቀኑ ሳይመሽ ቀኑ ጥሩ ነው አትበል። አራተኛ፣ አይነህ የፊቱን ቢያይ፣ ልብህ የውኋላውን ያስብ። ነገ ላይ እንድትደርስ የትናንቱን አትርሳ። የምትሄድበት እንዳይጠፋ የመጣህበትን አትዘንጋ። አምስተኛ የአባቶችህን መልካም ሥራ አብነት አድርግ። ካሳለፉት ሕይወት ተማር እንጂ አወዳሽና ወቃሽ አትሆን። ሌሎች መሆን ያለባቸውን ስታውቅ አንተ መሆን ያለብህ እንዳይጠፋ ተጠንቀቅ። ደግሞም አንተም በታሪክ ፊት መሆንህን እወቀው። ስድስተኛ ክፋት አይሞቀ፣ መልካም ነገርም ብርድ ብርድ አይበለ። ለክፋት አቅም ካለህ ለበጎ ነገርም አቅም አለህና ተግባርህ የምርጫ ውጤት ነውና አስብበት። ሰባተኛ ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነውና ሁሉንም ነገር ገንዘብ ያስገኝልኛል ብለህ አታስብ። ላለው አትሮጥ። ምጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ደሃም ሆነ ተበድረህ ስጦታ አትስጥ። በጣም ካልቸገረ ለቅንጦት አትበደር። ያንተን ድርሻ ያንተን ድርሻ ከጨረስክ ያልተጨረሰ የሌሎችን ድርሻ ፈጽምላቸው። ስምንተኛ ለሀብታም አትሳቅ፣ የድሃ ጉልበት አይለፍብህ። ያለ ሰው ሰው አልሆንክምና ሰው አትጥላ። የወጣህበትን መሰላል አትገፍትር፣ ለመውረድም ያስፈልግሃልና ካልገበዙህ በቀር አማካሪ አትሆን። ባልጠሩህ ስፍራ አቤት አትበል። ካልሾሙ መሪ አትሁን። ጉድለት በሌለበት ቦታ ጊዜህን አታባክን። የሰው ፊት ጥገኛ ሆነ ሲስቁልህ የምትስቅ ሲቈጡህ የምታለቅ ሳትሆን ነገርህን፣ በልክ ቃልህን፣ በጣም ድምፅህን በዝግታ ፈጽመው። ዘጠነኛ እውር እንዳይሉ ያልታየህን አያለው አትበል። ጨካኝ እንዳይሉ ያልተሰማህን ጩኸት እሰማለሁ አትበል። ንፉግ እንዳይሉ ያለ አቅምህ እረዳለሁ አትበል። ነገር አይገባውም እንዳይሉ ያልገባህን እንደገባህ አድርገህ አትለፍ። አንድ በጎ ዕውቀት ሳትጨበጥ የዋልክበትን ቀን እንደ ኖርክበት አትቁጠረው። ስለዚህ መጽሐፍትን አንብብ፣ ታዋቂዎችን ጠይቅ፣ ሁሉን ሳትንቅ ስማ። አስረኛ፣ ሥልጣን ሲሰጠህ መሪ ወይም ሊደር እንጂ አለቃ ወይም ቦስ አትሆን። ከፊት እየቀደምክ አስከትል እንጂ ከኋላ ሆነ አትቅደም። ለበለጠ ለመረዳት ዐሥራ አንደኛ በዓላማ ኖር። እንቅፋቶች የሚያጽኑህ እንጂ ተግባርህን የሚያስተውህ አይሁኑ። ሕይወት ትምህርት ቤት መሆኑና ባለማወቅ ብዙ ትምህርቶች እንዳያመልጡ ተጠንቀቅ። ዐሥራ ሁለተኛ የመከራ ቀን ወዳጆችህን አትርሳ። የዛሬ ሰው ብቻ አትሆን፣ የትናንቱንም አስብ። አንገት የተፈጠረው ዞሮ ለማየት ነውና። 13ኛ ዓለም ዋዣቂ ናት። ከፍና ዝቅ ስትል አትደናገጥ። ፀሐይ ዝናብን ተከትላ ትፈነጥቃለች። ከመከፋትም በኋላ ትልቅ መጽናናት ይሆናል። ከሌሊት በኋላም ሌሊት አይመጣም፣ ከሐዘን በኋላ ደስታ ይሆናልና በርታ 14ኛ መነቀፍን አትፍራ፣ ነቀፋህን ግን አትጥራው። ስለ ሐሰት ሳይሆን ስለ እውነት ተገፋ። ሌሎችን ውደድ፣ ፍቅር ስጦታ እንጂ ብድር አይደለምና። አልወደዱኝም ብለህ ባበዳሪዎች አንገጽ አትካሰስ፣ የገባህን አድርግ። የዚህ ዓለም ሰው ሲወድህም ሲጠላህም ባለማወቅ ነው። ብዙዎች ስለወደዱህ ይወዱሃል፣ ብዙዎች ስለ ጠሉህ ይጠሉሃል። ዐሥራ አምስተኛ ሁልጊዜ የበላዮችህን አትመልከት፣ የበታቾችህንም ተመልከት። ለድምፅ አልባዎች ጩሁላቸው፣ ለተጠቁት ተሟገትላቸው። እውነት እውነት በማለትህ የምታጣው ሐሰተኛ ወዳጅህን ብቻ ነው። እውነት እውነት በማለትህ የምታተርፈው ግን እውነተኛ ወዳጅን ነው። ዐሥራ ስድስተኛ ደጋፊዎች ከተከታዮች አይደሉም። ሰዎች ስለ የያዝኩት እውነት ነው ብለህ መንቻካ አትሆን። ምናልባት ዛሬ የሚጮሁልህ ዛሬን ሊረሱብህ ሊሆን ይችላልና ሲያለቅሱልህም ቃልህ ማርኳቸው ሳይሆን የሞተ ዘመዳቸው ትዝ ብሏቸው ሊሆን ይችላልና አለቀሱ ብለህ ንግግርህን ድንበር አታሳጣሁ። እውነትንም በደጋፊ ብዛት እንዳትመዝናት ተጠንቀቅ። 17ኛ ለእውነት እንጂ ለዩሊንታ አትኖር። ያን ስለ የምትኖርበት ሕዝብና ባህል ከእውነት ጋር እስካልተጋጨ መጋፋት የለብህ። ሰዎች የሚቀበሉ ባህላቸውን ስታውቅና ስታከብርላቸው ነው። 18 ልጅነት የለሰለሰ መሬት፣ ወጣትነት የአዝመራ ዘመን፣ ሽምግልና ደግሞ የአጨዳ ዘመን መሆኑን አስተውል። በሽምግልና የምታጭደው የወጣትነትህን አዝመራ ነውና ዛሬ ለምትዘራው ተጠንቀቅ። 19 ያላወቁትን ሰዎች አግዝ። ዕውቀትህ ባላወቁት ላይ እንድትኮራና እንድትፈርድ አያድርግ። የአዋቂ ኩሩ ቁጥሩ ካላዋቂዎች ነውና ማወቅ ባለዳነት እንዳይሆን አላዋቂዎችን እርዳቸው። ሃያ ዛሬ የመዝራት ዘመነ ነገ የማጨድ ነውና በእምነት እውነትን ዝራ በምታውቀው ቦታ ላይ አገልጋይ በማታውቀው መልካም ተግባር ላይ ደጀን ሁን። በቦታህ መምህር ያለ ቦታህ ተማሪ ሁን። 21 ሁሉን ወሬ ላውራ አትብል። የደበቁህን ሚስጥር አታወጣታ። የሰማኸውን ወሬና የተገለጠልህን ሚስጥር ምን መፍትሄ የሰጠኸውና ያየኸውን ሥራ ሁሉ እሰራለሁ፣ የሰማኸውን ትምህርት ሁሉ እማራለሁ አትበል። ይህ የተሰወረው የቅንዓት ጠባይ ነውና ሁሉን ሊያዝ ማለትም ዝንጉ አድርጎ እንዳያስቀረ ሁሉም ውስጥ ልኖር አትበል። 22 ቆንጆዎች ቁንጅናቸው ሁሉን የሚተካ እየመሰላቸው ከእውቀትና ከትህትና ይርቃሉ። ሁሉንም ሰው በመልካቸው የሚማርኩት ስለሚመስላቸው ኩሩና ተንኮለኞች ይሆናሉ። አንተ ግን ቆንጆ ወዳጅን እንጂ ቆንጆ ቁመናን አትሻ። ቆንጆ ትዳርን እንጂ ቆንጆ ሴትን አትመኝ። የላይ ነገር ከንቱና ኃላፊ ነውና በሚፈርስ አካል ኑሮ በሚለውጠው መልክ አትደለል። ሃያ ሶስተኛ እወድሃለሁ ብለህ የምትናገረውን ቃል ውለታ አታድርገው። መውደድህን የምትናገረው እንወድሃለን እንዲሉህ አይሁን። ሰላም ያለው አፍቃሪ የራሱን ፍቅር ያለ ምክንያት መፈጸም የሚችል ብቻ እንደሆነ እወቅ። መወደድህን ለመስማት አትጠብቅ።